ቀሩ ደግሞ ቀችሉ ምን አልኩ? እንቅልፍ ነበር ይህን ያህል? ምን ምን ነው? አናቱን ነው ድራሹን ነው የሚያጠፋው? አፈር ነው የሚያስገባው ማን እስኪ እስኪ እስኪ እንትን እንትን ጅብተህ ደውሻ ጮኸ ሊያገሬ ሰው አሁን እንዲያው ነገሩ ታለፈ በኋላ ይሄንን አበሳጨኝ እንጂ አንቺ አበሳጨኝ እንጂ ሳትጎዲ አድርገኝ እኮ እ መደፈር እኮ ነው። እሞች እሱማ ቢገባህ ኖሮ መጀመሪያ ነበረ ጠንቀቅ ማለት ቤቱን ጠብቅ አድርገህ ዘግተህ ብትሄድ ወይ መተህ እዚህ ብትቆይ ይደህ ነው እ አሁን እንዲህ በቁምህ ተኝተህ ተምትቃዥ እንዲያው እንዲህ ተምትሆን ካልሆነ ይሄን ይሄን እኮ ብታጠባብቀው ደህና ነበር። ይህንን በሩን ጠበቅ ጠበቅ ብታረገው ይሄን ይሄን፣ ዛሬማ ጠበቅ አድርገህ ብትሰራው ኑሮ ይሄ ሁሉ አይሆንም። አሁንም ተኛ ተመጥቃ፣ ይሄን ብትሰራው ይለቅሀል አለካ። ዛሬማ እንትን ረስተሽ ነው። የእውነት ነው አሞ፣ የእውነት ነው አሞ። እንዴት ምኪያል ባስራ አንድ የዋለ ደግሞ መቼ ነው? ምኪያል ባስራ አንድ መዋል የጀመረ መቼ ነው?

እንጃ እኔም እያሰብኩት ነበር። እንዴውም እና እንዴት ነው? አረቄ አምጣልሽ አይደምጡ

ደህና ነኝ፣ እግዚአብሔር ይመስገን። የምን ሆናለሁ? ወዳንራ ውዱን አረቂ አፈሰስሽው። የእኛ ግን እናንተ ናችሁ። በድርበቡ ጠጣ

ምን እግር ነግር እንከተላለው? ይሄ እኮ ሻይ ቤት ነው፣ አረቄ ቤት ነው። አይደል እንዴ? ህዝብ ሁሉ አትወኝም። ዋ እንግዲህ፣ አትነዝነዘኝ ወንድሜ። ጉድ ነው አሁን። አንተ ቆይ፣ ምንድን ነው የምትፈልገው? አንተ እራስህ ቆይ

ተረስታል አለ እኮ አሁን እኮ በጉልበት እኮ ነው እንዴት አልገባው ብለህ ዝግዝግ ምታረገ እንዴ ቀቢ አይል ምን ቤት ነው አንተ ምን አገባ አንተ ምን ቤት ነው በላይ ታርፍ ተሆነ እረፍ እረፍ እኔ አሁን ያስኩት ነው ይሻለሁ ያቺን ምሽትህን ሂጅ እኮ ብለኩስ ነገር

ጥላትና ቅድም እንዳልኩሽ እንደ ሌባ ያለ እዚያ መንደር ስለመጣ

አንተ እኮ ወጣህል ውጭ ሆነሃል። እንግዲህ እኮ ነው ያሉኝ። እንዴት ማለት ነው? ያሰበኝ ነገር አለ፣ ያቀዳትማ ነገር አለ። ሳልደርስበት አልቀር

እዚያች ላይ እያችን ሲያገኝ ብድግ አድርጎ ሄዷል እንጂ ሌላስ የወሰደው ነገር የለም። ያችን ቋጠሩ ያችን ጤፍ ውጪ ያችን ጤፍ፣ ሌላ የነካውም የለም ሌላስ አልነካም። ኧረ እግዚአብሔር ይመስገን። ሌላ እንኳን እንዲያው መታዘቢያ ነው ለተዝብቱ ነው። አንቺ ቢሆን ተዚህ ወዲያ መዝጊያ ማጥበቂያ መጠንቀቂያ ነው እንጂ እኮ ሌላ እንደው ውርደቱን ነው ውርደት ነው እንጂ አንቺ። እንግዲህ አሁን እንዲያው ሰው ሰተት ብሎ ገብቶ ያንን አንጠልጥሎ ይወጣ ይሄዳል

ምን ሆነ? ደጅ ልመጣ ነበር፣ እንዲያውም አገኘሁ እዚህ። ምን ቤት? እስኪ አላል መጣ ነበር። አንተ፣ ያ ዳምጣው በጠበጠኝ። ተው ምከሩት፣ ተው ምከሩት። ይሄ ሰው አልተወኝም። ተው ዳምጣው፣ ዳምጣው የእኛው ነው። አዎ ጠዲደግሞ ምን አደረገ ደግሞ? እንደ ሴት የተባሉ ሻሉሽ ደግሞ ተነጋገራችሁ ደና ፍቅር ነበራችሁ ወይ? ፍቅር ነበርና አሁን ስር ለስር እየሄደ እኔን እያጠቃ እኮ ነው፣ አይቻልኩትም። እና ክላ ነው ምን ምን ሁነህ ነው ምን በየትኛው እንትን ተገናኝታችሁ ነው? በየትኛው ድንበር ተገናኝታችሁ ነው? ምን አንተ መሬት ያለ ታምባ አልፎ አልፎ አልፎ መጡ። ተዚያ የማልፎ እኮ ሌላ ሸከም ደርሷል እኮ እንትን ጎም ጉርማቅ እያዘ መምጣት ጀምሯል። ዙሮ አሳርፈው እምቢት አለ። ሌላ ነገር ነው የሚከተለው። እኔ እጅ እንዳይሳሳት ምከሩት። ይሄ ልንገርህ ብዬ ነው። አስማር ምን ብዬ ነው የምነግረው? አሁን እሺ፣ እንዲያው ምን ብዬ ነው አሁን? ስሞታ ቢባልስ የበደለ የበደል ምንድን ነው ነው እኮ ያውቀዋል ጥፋቱን። በምን ተጋጭታችሁ ነው ብለህ ስትጠይቀው ይነግርሃል። ምን እንዳጠፋ የዛኝ ይነግራል ይነግራል የገባ ነገር ነው። አንተ ዲዮ አሁን እንዲው ሰው በላው እንዴ? ሰው መንደር ነው። ምን ሆነ ነው አሁን የሰው